በምስራቅ ወለጋ የኦሮሞ ነጻነት ሰራዊት አባል በመንግስት የጸጥታ ኃይል መገደሉን ተከትሎ ታጣቂዎቹ በወሰዱት የበቀል ጥቃት 29 ሰላማዊ ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ የኦሮሞ ነጻነት ሰራዊት አባልና የቡድኑ መሪ ኩምሳ ዲሪባ ወይም ጃል መሮ የቅርብ ሰው የነበሩት ሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎ በተፈጸመ የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች ለአዲስ ስታንዳርድ ገለጹ። እንደ ነዋሪዎችና የሟች ቤተሰቦች ገለጻ መጋቢት 29 2017 ባህሮ ሊሞ ወረዳ ጎርባ ጉዲናና ሱጌ ቀበሎች የተፈጸሙ ጥቃቶች የሾዴን ሞት ለመበቀል በኦሮሞ ነፃነት ሰራዊት ታጣቂዎች ተፈጽመዋል ብለዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁና በጋብቻ ከሟች ቤተሰቦች ጋር ዝምድና እንዳላቸው የገለጹት በጎርባ ጉዲና ቀበሌ ነዋሪ የሆኑት አንድ ግለሰብ ለአዲስ ስታንዳርድ እንደተናገሩት ከመጋቢት 29 እስከ ሚያዝያ 4 በተፈጸሙ ተከታታይ ጥቃቶች ቢያንስ የ10 ሰላማዊ ሰዎች ህይወት ማለፉን አስረድተዋል። የአካባቢው ነዋሪዎች አክለውም በኦሮሞ ነጻነት ሰራዊት ታጣቂዎች የሚፈጸሙ ጥቃቶች በአካባቢው እንደቀጠሉና በዚህም ምክንያት የአቶ ፈይሳ ተጨማሪ ሰባት ዘመዶች መገደላቸውን ገልጸዋል። እነዚህ ሰዎች ሾዴን ለመያዝ የጸጥታ ኃይሎችን ረድተዋል ተብሎ ስለተጠረጠሩ ነው ኢላማ የተደረጉት ሲሉም አክለዋል። በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ ድጎ ጽዮን ከተማ እሁድ ዕለት የፋኖ ታጣቂዎች ባደረሱ ጥቃት በርካታ የመንግስት የጸጥታ ኃይሎች መገደላቸውን ዋዜማ ሰምታለች። በርካታ ታጣቂዎች በእለቱ ጠዋት ላይ በአምስት አቅጣጫዎች ወደ ከተማዋ እንደገቡ የገለጹት ምንጮች የመንግስት የጸጥታ ኃይሎች በሚገኙባቸው ካምፖችና ምሽጎች ላይ ጥቃት መፈጸማቸውን ነው ምንጮች ለዋዜማ የተናገሩት ከፋኖ ታጣቂዎች ሁለት መሞታቸውን እንደተረዱና ታጣቂዎቹ የገደሏቸውን የአካባቢ ተወላጅ ሚሊሻዎች በቤተ ክርስቲያን እንዳይቀበሩ ጫና ሲያደርጉ እንደነበር ነው ምንጮች የገለጹት። ጥቃቱን ተከትሎ የመከላከያ ሰራዊት ለጥቃቱ አጸፋ በሚመስል መልኩ መንገድ ላይ ንጹሐንን ነዋሪዎች መግደላቸውን ዋዜማ የደረሳት መረጃ ያመለክታል። ከጥቃቱ በኋላ ወደ አጎራባች ከተሞችና ወደ ባህር ዳር የሚደረግ የትራንስፖርት የትምህርትና የንግድ እንቅስቃሴዎች መቋረጣቸውን ነው ምንጮች የተናገሩት። የትግራይ ጠቅላይ ፍርድ ቤት የክልሉ መምህራን በጦርነቱ ወቅት ያልተከፈላቸው የ17 ወራት ውዝፍ ክፍያ እንዲከፈል ውሳኔ አሳለፈ። የትግራይ ጠቅላይ ፍርድ ቤት የትግራይ ክልል መምህራን በክልሉ በተካሄደው ጦርነት ምክንያት ያልተከፈላቸው የ17 ወራት ደሞዝ እንዲከፈላቸው ብይን መስጠቱ ተነግሯል። ማኅበሩ የክልሉ 5720 መምህራን በመወከል ክስ የመሰረተው በትግራይ ትምህርት ቢሮ፣ በክልሉ ፋይናንስ ቢሮ፣ በጊዜያዊ አስተዳደሩና በሌለበት ደግሞ የፌዴራል መንግስቱ የገንዘብ ሚኒስቴር ላይ መሆኑ መዘገቡ ይታወሳል። ጠቅላይ ፍርድ ቤቱ ሚያዝያ 7 2017 በዋለው ችሎት መምህራኑ የ17 ወራት ውዝብ ክፍያ እንዲከፈላቸው ብይን በመስጠት መዝገቡ እንዲዘጋ ውሳኔ ማሳለፉ ተገልጿል። በውሳኔው ደስተኛ መሆናቸውን ያስታወቁት መምህራኑ ውሳኔው በአፋጣኝ እንዲተገበር ጠይቀዋል። አምነስቲ ኢንተርናሽናል የኢትዮጵያ የኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ጠየቀ። አምነስቲ ኢንተርናሽናል በአዲስ አበባና ሌሎች አካባቢዎች ያለተገቢ ምክክር፣ ካሳ ወይም ህጋዊ ጥበቃዎች በግዳጅ ከቤት ማፈናቀል እየተፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲያቆም ጠየቀ። የሰብአዊ መብት ተሟጋች ድርጅቱ ባወጣው ሪፖርት በ2016 ህዳር ወር ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌና ለሚኩራ ክፍለ ከተሞች ከቤታቸው መፈናቀላቸውን በምርመራው ማረጋገጡን ገልጸዋል። ከሰዎቹ ጋርም በቂ ምክክር አለማድረጉን ማስጠንቀቂያ እንዳልደረሳቸውና ካሳ እንዳልሰጣቸው ሪፖርቱ አመልክቷል። መፈናቀሉ ከቁሳዊ ኪሳራ ባሻገር ማህበራዊና ስነ ልቦናዊ ተጽዕኖ አሳድረዋል ብሏል። አምነስቲ ቃለመጠይቅ ያደረገላቸው ሰዎች ልጆቻቸው የአእምሮ ጤና ችግር እንዳጋጠማቸውና በመንግስት እንደተተዉ እንደተሰማቸው ተናግረዋል። ኢትዮጵያ ለውጭ ገበያ ካቀረበችው ቡና በዘጠኝ ወራት ብቻ በታሪክ ክብረ ወሰን የሰበረ ገቢ አግኝታለች። የኢትዮጵያ ቡናና ሻይ ባለስልጣን በዘጠኝ ወራት ለውጭ ገቢያ ከተላከው ቡና 1.5 ቢሊየን ዶላር መገኘቱ ለዋዜማ በላከው መግለጫ ገልጿል። አገሪቱ በ2016 በጀት ዓመት በአንድ ዓመት ክብረ ወሰን አድርጋ ያስመዘገበችው 1.4 ቢሊዮን ዶላር ነበር። ዘንድሮ ግን በዘጠኝ ወራት ብቻ 1.5 ቢሊዮን ዶላር ገቢ በመገኘቱ ከበጀት ዓመቱ እቅድ 138 በመቶ ተሳክቷል ተብሏል። ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ዘንድሮ 18 በመቶ ጭማሪ ተመዝግበዋል። ሳውዲ አረቢያ በመጠን 18 በመቶ በገቢ ረገድ ደግሞ 250 ሚሊዮን ዶላር በማስገኘት ቀዳሚዋ ቡና መዳረሻ ስትሆን፣ ጀርመንና አሜሪካ ይከተላሉ።